አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹም፣ በቅድሚያም የጠቅላይ ሚኒስትሩ የኒውክሌር ኮሚሽንና ሹመቱ መነጋገሪያ ሆኗል። ሻንጣ ይዞ የሚከተሏቸው ሰውም ወደ ሌላ ቦታ አዘዋውረዋቸዋል። በዝርዝር የምንመለከተው ጉዳያችን ይሆናል የብልጽግናው መንግስት የፕሮፓጋንዳ ጉዳዮችን የሚያስተባብረውን የኮሚኒኬሽን አገልግሎት ሲመሩ የነበሩት ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መንግስት አረጋግጧል። ኢትዮ ፎረም ከአንድ ወር በፊት ታማኝ ምንጮቹን ዋቢ በማድረግ በሰራው ዘገባም ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መግለጹም አይዘነጋም። ከሹመታቸውና ምክንያቱ ጋር የተያያዘ ዝርዝር መረጃ ተጠናቅሯል። በኢትዮጵያ ለመጀመሪያ ጊዜ የ1 ዶላር ዋጋ በጥቁር ገበያ 180 ብርን አለፈም። በሌላ በኩል ብልጽግና ወደ ቻይና የላካቸው ባለሥልጣን 3 ሳምንት ለሚጠጋ ጊዜ ቆይተው ያለ ስምምነት ተመልሰዋል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ የብልጽግናው መንግስት ሌላ ብድር አይኤምኤፍን መጠየቁ ተሰምቷል። ከፍተኛ የበጀት ጫና ስለደረሰብኝ ነው ጥያቄ ያቀረብኩት ማለቱም ታውቋል። ሌላኛው መረጃችን ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዞና የእስራኤልና ሐማስ ስምምነት አሁንም መወያያ ሆኖ ቀጥሏል። እንዲያም ሆኖ ስምምነቱ አሁንም ስጋቶች ያሉበት ስለመሆኑ ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። ሲቢኢ ኢትዮጵያ ለመጀመሪያ ጊዜ የአንድ ዶላር ዋጋ በጥቁር ገበያ 180 ብር አለፈም። በሌላ በኩል ብልጽግና ወደ ቻይና የላካቸው ባለስልጣን ሶስት ሳምንት ለሚጠጋ ጊዜ ቆይተው ያለ ስምምነት ተመልሷል። ባለስልጣኑ ከሌሎች ባልደረቦቻቸው ጋር ከቻይና እንደተመለሱም ወደ አሜሪካ አገኝተዋል። የብልጽግናው አገዛዝ ሜጋ ፕሮጀክቱን ጦርነትና ሪዞርት እንደዚሁም ቤተ መንግስት ግንባታ ሊያድርጉም ለልማት ሊውል ይገባው የነበረን ገንዘብ ካባከነ በኋላም ብድር መክፈል የተሳነውና መበደር የማይችል ወይንም ዲፎልት ሊያካትት ተብሎ ከተመዘገበ ሁለት ዓመት ሁኖታል። ይህንን እዳ ካልከፈለም እንደና አይኤምኤፍ ካሉት ተቋማት ካልሆነ በስተቀር ከሌሎች አበዳሪዎች መበደር እንዳይችል ተደርጎ የተከለከለው አገዛዙ ከአበዳሪዎቹ ጋር ለመነጋገር የብሔራዊ ባንክ ገዢው ኢዮብ ተካለኝን ወደ ቻይና ልኮም ነበር። ባሳለፍ ነው መስከረም አጋማሽ ወደ ቤጂንግ የተጓዙት ኢዮብ በቻይና ሊቀመንበርነት ከሚመራው የዩሮ ቦንድ አበዳሪዎች ጋር ለመደራደር 18 ቀናትን የፈጀ ውይይትም አድርጓል። የገንዘብ ሚኒስቴር ይፋ ባደረገው መረጃም ይህ ድርድር ያለ ውጤት የተጠናቀቀ አድርገው ሆኗል። አንድ ቢሊዮን ዶላሩና እርሱ ያስከተለውን 33 ሚሊዮን ዶላር ወለድ መክፈል ያልቻለው ብልጽግና ኢትዮጵያን ምንም ብድር ከግላ በዳሪዎች ማግኘት የማትችላስ ብሎ ካስፈረጀም ሁለት ዓመት ሊሆነው ከሁለት ወራት ያነሰ ጊዜ ይቀራል። ኢትዮጵያ ለውጭ ኩባንያዎችና ግለሰቦች እንደዚሁም ልዩ ልዩ ተቋማት በወንድ ሸጣ የሰበሰበችው አንድ ቢሊዮን ዶላር የኢንዱስትሪ ፓርኮችን በመገንባት ኢትዮጵያን ስራ እንደሚያገኙበት እንደ አጓ ባሉ ገበያዎችም ከታሪፍና ኮታ በነጻ መልኩ በመሸጥ ዶላር የሚገኝበት ገበያን ለመፍጠር ያለመ የነበረ ቢሆንም ይህንን ግን ወደ ጦርነት የቀየረው አገዛዙ ገንዘቡን መክፈል ተስኖታል። ይህንን ለማስተካከል ይረዳው ዘንድ የግል አበዳሪዎቹን በሊቀመንበርነት የምትመራው ቻይናን ለመማጸን ወደ ቤጂንግ ቀኑ ኢዮብ ተካልኝ የመክፈያ ጊዜው እስከ 229 እንዲራዘም እንደዚሁም የወለድ ምጣኔው 6.1 ፐርሰንት እንዲሆን ቢስማሙም አበዳሪዎቹ ግን ኢትዮጵያ ወደ ውጭ ገበያ ልካ ከምታገኘው ምርት ልትከፍለን ይገባል ብለው ያቀረቡት ገንዘብና እኔ ልከፍላችሁ እችላለሁ ብላ ያቀረበችው የሚጣጣም አልሆነም ተብሏል። በመሆኑም ሳይስማሙ የተመለሱት ኢዮብ የገንዘብ ሚኒስትሩን ይዘው ወደ ዋሽንግተን ተጉዟል። በአሜሪካ ከነ አይኤምኤፍ ና ዓለም ባንክ ጋር ለስብሰባ በተቀመጡበት ወቅትም የአንድ ዶላር በትይዩ ገበያው የመሸጫ ዋጋው ከ180 ብር በላይ ሆኖ ውሏል። ይህም በሀገሪቱ ታሪክ ለመጀመሪያ ጊዜ የተመዘገበ የብር ድቀት ሆኗል። የኢትዮጵያ ንግድ ባንክም 1 ዶላር በ154 ብር ሲሸጥ የዋለበትና በትዩ ገበያውም 180 ብርን ተሻግሮ እንዲሸጥ የተደረገበትን ይህንን የና አይኤምኤፍ ና የና ዓለም ባንክን ትዕዛዝ የሚያስፈጽሙት ኢዮብ ተካልኝና ና አህመድ ሽዴ እንደዚሁም ተክለወልድ አጥናፉ ከባለፈው ሰኞ ጀምሮ አሜሪካ ናቸው። ዛሬ የብር የቁልቁለት ጉዞን የሚገልጸው ይህ መረጃ የተሰራጨ ተገልጾ ብሔራዊ ባንክ አዲስ የውጭ ምንዛሬ ጨረታን ይፋ ባደረገ ተመሳሳይ ዕለትም ነው። በጨረታው የአንድ የአሜሪካ ዶላር በአማካኝ ምንዛሬ ተመኑ በአንድ ቀን ውስጥ አስር ብር ጨምሮ ማደሩም ታውቋል። በዚህም የምንዛሬ ተመኑ 148 ብር ደረሰ ተብሎም ተገልጾ ነበር። ከሰሞኑ የአገዛዞ አበዳሪዎች ጭምር የኢትዮጵያ ብር የመግዛት አቅም እጅጉን ማሽቆልቆሉንና እንደ ደቡብ ሱዳን የመንና ሀይቲ ካሉ ሀገራት ጋር ተነጻጽሮ የሚገለጽ ስለመሆኑ ሲያብራሩ መክረማቸው ይታወሳል። ይህ በእንዲህ እንዳለ የብልጽግናው መንግስት ሌላ ብድር አይኤምኤፍን መጠየቁ ተሰምቷል። ከፍተኛ የበጀት ጫና ስለደረሰብኝ ነው ጥያቄ ያቀረብኩት ማለቱም ታውቋል። የአገዛዙ መሪና ተከታዮቻቸው ሾርት ሚሞሪያም የሚሉትን የኢትዮጵያን ሕዝብ ደጋግመው ለማሳመን ጥረክት ካደረጉባቸው ጉዳዮች አንዱ እኛ የቀደመውን ስርዓት ብድር ስንከፍል የኖርን ነገር ግን ብድርን ለዜጎች አናወርስን ብለን የምንሰራንን የሚለው ነው። ባለፉት አምስት ዓመታት ኢትዮጵያ አንድ ብር ኮሜርሻል ሎን ሳትወስድ ዘጠኝ ነጥብ ዘጠኝ ቢሊየን ዳላር ከፍላለች። ዘጠኝ ነጥብ ዘጠኝ ቢሊየን ዳላር በአምስት ዓመት ውስጥ ያ የተከማቸውን የዕዳ ስብራት ለትውልድ ማሸጋገር የለብንም በሚል መርህ የነበረን ዕዳ እየከፈል ተጨማሪ ሳንበደር ነው ይህ ሁሉ ተአምር የሠራ ነው። ዘጠኝ ቢሊየን ዳላር ባንከፍል ስንት ፕሮጀክት ልንሰራበት እንደምንችል እናንተ አስቡ። መክፈላችን ብቻ ግን አይደለም። አንድ ብር ኮመርሻል ሎን አልወሰንም። ባለፉት ዓመታት ግን ብልጽግና በይፋም በስውርም የሀገሪቱን ነባር ጥሪቶች ለጨረታ እያወጣና እያስያዘም ምን ያክል ገንዘብ ተበደረ የሚለውን ቆጣሪ ያጣ ሆኗል። አበዳሪዎቹ የሚሉትን እየፈጸመ በሀገሪቱ ከዜጎች ከፍተኛ ገቢ እንዲሰበሰብ የታዘዘውን ለማድረግ በየሰበቡም ገንዘብ እየጠየቀም የነዋሪዎችን ሕይወት እያመሰቃቀል የሚገኘው የብልጽግናው መንግስት አሁንም ግን ተጨማሪ ብድር መጠየቁ ታውቋል። የብልጽግናው መንግስት ዓለም አቀፉ የገንዘብ ተቋም አይኤምኤፍ እና የልማት አጋሮችን ተጨማሪ ወለድ የሚከፈልበት ብድር ነው ይሰጠኝ ሲል የጠየቀው፣ የገንዘብ ሚኒስትሩ አህመድ ሺዴ የመሩት ልዑክ ቡድን በዋሽንግተን በመካሄድ ላይ ካለው የዓለም የገንዘብ ዘብ ተቋምናም የዓለም ባንክ የጋራ ስብሰባ በተጓዳኝ ከአይኤምኤፍ ምክትል ዳይሬክተር ኒጌል ክላርክ ጋር በተወያየበት ወቅት ነው ገንዘቡ እንዲሰጠው የጠየቀውም አህመድ ሺዴ ብድሮ ያስፈለገው የመንግስት የማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የበጀት ጫና በማስከተሉ ነው ማለታቸው ተገልጿል። የብልጽግኖሹም ያዘዛችሁትን ማሻሻያ ማስቀጠል ከፍተኛ ወጪ የሚጠይቅ ሆኖብናል፣ እናም አይኤምኤፍ የኢትዮጵያን ተለዋጭ ፋይናንስ ፍላጎት ለማሟላት በሚያስችል በዝቅተኛ ወለድ የሚገኝ የገንዘብ ድጋፍ ያደርግልን ሲሉ መጠየቃቸውም ነው የተገለጸው። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ክላርክም በመጪው ታኅሳስ ኢትዮጵያን እንደሚጎበኙ አሳ ታውቋል። የጉብኝታቸው ዓላማን በአዲስ አበባ የሚካሄደውን የማሻሻያ ፕሮግራሙን ሶስተኛ ዙር ግምገማ ለማከናወን ነው ተብሏል። የጠቅላይ ሚኒስትሩ የኒውክሌር ኮሚሽንና ሹመቱ መነጋገሪያ ሆኗል ሻንጣ ይዘው የሚከተሏቸውን ሰውም ወደ ሌላ ቦታ አዘውረዋቸዋል። የብልጽግናው ፕሬዚደንት ኒውክሌርን ለሰላማዊ የኃይል ማመንጨት ተግባር እንጠቀማለን የሚለውን ከቅርብ ጊዜ ወዲህ ደጋግመው የተናገሩት ስለመሆኑ ይታወቃል ለልማትና ና ህዝብን ለማገናኘት ተብለው የተሰሩ የፋይናንስና ና የአገልግሎት ተቋማትን ለውጊያ በመገልገል የሚታወቁት ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ስለ ኒውክሌር ሲናገሩም ይህንንም ለጦርነት ሊገለገሉበት እንደሚችሉ የሚገምቱ ሰዎች አስተያየታቸውን እያነሱ ሲሰጡም ከርመዋል። በቅርብ ወደ ሩሲያ ባቀኑበት ወቅት ደግሞ ሀገሪቱ የኒውክሌር መርሃ ግብር ለማከናወን እየሰራች መሆኑን ገልጸው ኒውክሌር ለኢትዮጵያ አንገብጋቢ ጉዳይ ስለመሆኑ አብራርተው ነበርም። አሁን ደግሞ ሚኒስትሮቻቸውን ሰብስበው ኮሚሽን ማቋቋማቸውን አሳውጀዋል። ለዚህም ኮሚሽነር መሾማቸውንም ገልጿል። የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ሲጸድቅም ጠቅላይ ሚኒስትር አብይ አህመድ ደግሞም አቶ ሳንዱካን ደበበን የኮሚሽኑ ኮሚሽነር ሆነው እንዲሰሩ ሾመዋቸዋል። እኒህ ወጣት አመራር የሆኑት ሳንዱካን የአብይን ሳንዱቅ ይዘው ሲከተሉ ነው ብዙዎች የሚያውቋቸው። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኮች ኮርፖሬሽንን በመረጃ ማዕከል፣ በአእምሮ የንብረት ጽፈት ቤትና በሌሎችም ተቋሞቻቸው እያቀየሩ ያሰሯቸው እኒሹም ላለፉት ዓመታት ደግሞ የፕሮቶኮል ኃላፊያቸው አድርገውም ቆይተዋል። በዚህም በተለይም በጉዞዎቻቸው ሁሉ ሻንጣቸውን ይዘው ሲከተሏቸው ይታዩ ነበርም አሁን ደግሞ ኒውክሌር ያብላሉ ዘንድ መድበዋቸዋል። አቶ ሳንዶካን የመጀመሪያ የሚሆኑ ሁለተኛ ድግሪያቸውን በምግብ ሳይንስ ያገኙ ናቸውና ከምግብ ወደ ኒውክሌር የተሸጋገሩበት መንገድም ዛሬ መነጋገሪያ ሆኖ ውሏል። ምግብ ላይ የትምህርት ዘመናቸውን ከጠቅላይ ሚኒስትሩ ጎን ደግሞ ስልጣናቸውን ያሳለፉት እኒ ሰው የኢትዮጵያ ኒውክሌር ኮሚሽን ዋና ኮሚሽነር ሆነው ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ለመጠቀም የምታደርገው ጥረትን የመምራት እናም የማስተባበር ኃላፊነት ተጥሎበታል ተብለዋል። የብልጽግናው መንግስት የፕሮፓጋንዳ ጉዳዮችን የሚያስተባብረውን የኮሚኒኬሽን አገልግሎት ሲመሩ የነበሩት ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መንግስት አረጋግጧል። ኢትዮ ፎረም ከአንድ ወር በፊት ታማኝ ምንጮቹን ዋቢ በማድረግ በሰራው ዘገባ ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መግለጹ የሚታወስ ነው። የኦህዴድ ብልጽግናው አገዛዝ ከኦህዴድ ታማኝ አመራሮች ውጭ በምስራቅ አፍሪካ ሀገራት አምባሳደሮች እንዳይመደቡ የወሰነው በ2013 ጦርነት ከከፈተ በኋላ ነው። በዚህም በሶማሊያ በኬንያም በ ጅቡቲም ሆነ በሌሎችም የአካባቢው ሀገራት አምባሳደሮች ሲመደቡ ይኸው ቅድመ መመዘኛ ከግምት ውስጥ ሲገባ ቆይቷል። በሶማሊያ የተባረሩትን አምባሳደር ሙክታር ማሐመድ ዋሬን ተክተው አቶ ሱሌማን ደደፎ መመደባቸው አይዘነጋም። ሁለቱም አምባሳደሮች የኦህዴድ አባላት ሲሆኑ በኬንያ የሚገኙትን ባጫ ደበሌ የኦህዴድ መስራች አባል ናቸው። ለአመታት በብአዴን አባልነታቸው የዘለቁት ከ2010 ወዲህ ደግሞ ኦሮሞኔ በሚል የብልጽግናውን አገዛዝ በሌላ መልካቸው የተቀላቀሉት ለገሰ ቱሉ ደግሞ ተጠቅሞ ላለፉት ዓመታት ሌላኛውን የኦህዴድ ሰው ብርሃኑ ጸጋይ የነበሩበትን የጅቡቲ አምባሳደርነትን ተረክቧል። ኢትዮ ፎረም ካንዶር በፊት ታማኝ ውንጮቹን ዋቢ አድርጎ በሰራው ዘገባም ሳይነገራቸውና ሳይጠብቁት ከሚኒስትርነታቸው የተነሱት ለገሰ ቱሉ ወደ ጅቡቲ እንዲጓዙ መወሰኑን መዘገቡ ይታወሳል። ይህንን በሚያረጋግጥ አኳኋን አገዛዙ ለገሰ ቱሉን በብርሃኑ ጸጋይ ቦታ መሾሙን በፕሬዝደንት አያጽቀ ስላሴ ቃል አስምሎ ዛሬ ይፋ አድርጓል። ቃለ መሐላው ሲፈ ጽምም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተገኙ ሲሆን፣ ለገሰ ቱሉ መቼ ወደ ጅቡቲ እንደሚሄዱ ግን አልታወቀም። የጅቡቲ አምባሳደር የነበሩት ብርሃኑ ጸጋይ በውጭ ጉዳይ ሚኒስቴር ውስጥ ምክትል ሚኒስትር ተደርገው ከተሾሙ ደግሞ ወራት ተቆጥሯል። አቶ ብርሃኑ የተሾሙት ወደ ሚኒስቴር መስሪያ ቤቱ እንዳይገቡ ተደርገው የተባረሩትን ሚኒስትር ዴቷን ብርቱካን አያኖን ተክተው ነበር። ለገሰ ቱሉ ለምን እንደተነሱ እንዳልተነገራቸው ሁሉ ብርቱካን አያኖም ለምን እንደተባረሩ ሳይነገራቸው ከመስሪያ ቤታቸው የውጭ በር ላይ እንዲመለሱና ወደ ውጭ ጉዳይ መስሪያ ቤት ድጋሜ እንዳይመጡ ተደርገው ተሰናብቷል። እንዲህ ባለ መንገድ ወደ ውጭ ጉዳይ መስሪያ ቤት የሄዱት ብርሃኑ ጸጋይን በመተካት ወደ ጅቡቲ አምባሳደርነት የሚሻገሩት ለገሰ ቱሉ የኢትዮጵያ ስትራቴጂካዊ አጋር በሆነችው ጅቡቲ ላይ ተመድቧል። ብርሃኑ ጸጋይ በአምባሳደርነት ዘመናቸው በጅቡቲ የነበሩ የትግራይና የአማራ ተወላጆችን እየተያዙ ወደ አዲስ አበባ እንዲላኩና እንዲታሰሩ በማድረግ የሚታወቁ ሲሆን፣ በህገ ወጥ ንግድ ስራ ላይ በነበራቸው ሚናም ስማቸው ደጋግሞ አብሮ ይነሳል። የአሜሪካው ፕሬዚደንትና የመካከለኛው ምስራቅ ጉዟቸው አሁን መነጋገሪያነቱ ቀጥሏል። ፕሬዚደንቱ በእስራኤል ምክር ቤት ንግግር ካደረጉ በኋላ ቀጣይ ጉዟቸው ግብጽ ነበርም። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውንም በዛው በግብጽ በሻርማርሼክ አስቀምጠዋል። አዲስ ውብ ቀን መጥቷል። አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ በድጋሚ ታሪካዊ ቀን መሆኑን እገልጻለሁም ብለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት እንደሚችሉ ግን እየተነገረ ይገኛል። ሀያ ነጥቦች ያሉት የዶናልድ ትረምፕ የሰላም እቅድ ተግባራዊ እንዲሆንም ድርድሩ መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋሾችን መለዋወጡ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠንም ጨምሯል። ታግቶ የነበረው እስራኤላዊው አርብልዮድ ደስ ብሎኛል፣ ለሁለት ዓመት ያቆየኝ አንድ ቀን ቤተሰቤን አያለው የሚል ተስፋዬ ነው ብሏል። ሀማስ ከሞቱ ታጋሾች መካከል የአራቱን አስከሬን ብቻ እንደሚመልስ አሳውቋል በጋዛ የ24 ታጋቾች አስከሬን ይቀራል ተብሎ ይታመናል 1700 ፍልስጤማውያን እስረኞች ተለቀውን ቤተሰቦቻቸውን ተቀላቅሏል ከእስር ነጻ የወጣቸው ፍልስጤማዊት ከልጇ ጋር ከተገናኘች በኋላ በመጨረሻም ሰላም አግኝቻለሁ የሚሰማኝን ደስታ መግለጽ አልችልም የደረሰብን ስቃይ እንዳለ ሆኖ ዛሬ ግን የደስታ ቀን ነው፣ ስትል ተሰምታለች። የእድሜ ልክ እስራት ተፈርዶባቸው የነበሩ ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቋል። ከነዚህ መካከል 100 ያክሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ ነው ያቀኑት። ፍልስጤማውያን ከተለቀቁ በኋላ በቀይ መስቀል መኪና ውስጥ ሆነው ደስታቸውን ሲገልጹም ታይቷል። የሆኖ ሆኖ ይህ የሰላም እቅድ አሁንም ስጋቶች ያሉበት ነው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታም፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። ሀገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አሳውቋል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ በፍልስጤም አስተዳደር ስር እንድትሆንም አይፈልጉም። ትራምፕ የሰላም እቅዱ ሁለተኛ ክፍል ተጀምሯልም ብሏል። ትራምፕ በግብፅ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ በርካታ ዓመታትን መውሰዱን ታምናላችሁ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።